ሰላም ሰላም ውድና የተከበራችሁ ያዚ ቲቪ ቤተሰቦች እንዴት ናችሁ ሰላማችሁ ብዝት ርፍርፍ ይበልልኝ እኔ ጋር ሁሉ ሰላም እግዚአብሔር ይመስገን በድጋሚ መጥቻለሁ እንግዲህ ሰሞኑን በሳውዲ አረቢያ ላይ እየተደረገ ያለው ነገር የሀበሻ ጥጋብ ሌላ ሆኗል ማለት ነው የእውነቴን እምላችሁ ከሚባለው በላይ እዚህ ጋር እንግዲህ በፎቶ እንደምታዩት ማለት ነው ቪዲዮ ማስገባት አይቻልም ማለት ነው ቪዲዮን ብታዩት በጣም ደስ ይለኝ ነበረ፣ ግን ህጉ ስለማይፈቅድ ነው። ድብድብ ማስደንጋጭ ነገር ምናምን ማለት ነው። እና ሁለት ሀበሾች ማለት ነው፣ አንድ አረብ ባንክ ገብቶ ማለት ነው፣ ገንዘብ አውጥቶ ሲወጣ ያዩታል ማለት ነው። እነዚህ ሁለት ሀበሾች ወንድሞቻችን ማለት ነው። በሳውዲ አረቢያ ጅዳ ውስጥ ነው፣ ባንክ ውስጥ ነው ይሄ ነገር እየተፈጸመው ማለት ነው። ከባንክ ቤት ብር ይዞ ሲወጣ ተደብቀው ያዩታል። መኪና ውስጥ ሆነው ማለት ነው። አንድ ኮሌራ መኪና ውስጥ ተቀምጠው ያዩት ነበረ። ብዙ ብር ስቦ ሲወጣ ለሰራተኞች ድርጅት ስላለው ሰውዬው በጣም ሀብታም ነው። ደሞዝ ለሰራተኞች ሊሰጥ ማለት ነው። የራሱ ድርጅት ውስጥ ለሚሰሩ ወይም ፋብሪካ ውስጥ ለሚሰሩ ሰዎች ገንዘብ ለመስጠት ሄዶ ገንዘብ ብዙ ብር ስቦ ሲያወጣ ያዩታል። ይህን ሰው ማለት ነው። ተደብቀው ይከታተሉታል። ይከታተሉትና የሆነ ሰው ወደሌለበት ቦታ ላይ ወደ ሰፈሩ ሊገባ አካባቢ በሚደርስበት ቦታ ላይ ከኋላ እየተከተሉ ይሄዱና ሰውየውን ያናግሩታል ማለት ነው። አንዱ የወርድና ተደብቆ ልክ እንትን የሚፈልግ ነገር መስሉ ስራ እንደሚፈልግ ያናግረውና ያስቆመዋል። ወደ ሰፈር ውስጥ ነው በከተማው ወጣ ብሎ ሰውየው ወደ ሰፈሩ ሊገባ የውስጥ ውስጥ መንገድ ላይ ነው ቶሎ ይወርድና ቀድሞ በእግር ይሄዳል ማለት ነው ሄድና ከፊት ለፊቱ ቁሞ ስራ ፈልግ ነበረ ስራ ካለ ምናምን ይለዋል ከዛ እሱም ኦኬ ስራ ትፈልጋለህ አዎ ምናምን እኔ ያሰራህለው እኔ ጋር ትሰራለ ምናምን እያለው ከዛ ልግባ እንላብራ ይለዋል ና ግባ ይለዋል ሲለው ገብቶ ይቀመጣል ማለት ነው ከውስጥ ይቀመጥና ሰውየውን እፍን አድርጉ ይይዘዋል። መኪናው ቁሞን ያለ አረቡ ሊያወራው ነው እዛው እፍን ሲያደርገው ይሄ ከኋላ ያለው ደግሞ የመጣና ቅድም ሲያወጣ የነበረውን ብሩን ስልኩን ይዘው ሲሮጡ ጊዜ ሰውየውን አፍነውት እዛው መኪና ውስጥ ማለት ነው ሲሮጡ ይያዛሉ ማለት ነው። መኪናውን ያችን ኮሪላ መኪና የሚነዳው ሰው ደግሞ ሌላ ሰው ነው እየተከታተለ ሶስቱ ነው ነው ሹፌሩ እንደ ማንኛውም ሹፌር ሆኖ ነው። ሲወርዱም ሲከታተሉም አላያቸውም፣ ይሄ ሰውዬ ማለት ነው። አላወቀም እሱ ማለት ነው። እነሱ ከኋላ ከኋላ እየሄዱ ነው ይሄን ነገር የሚያደርጉት። ውስጥ እስኪገባ እየተከታተሉ፣ ለሁለት ወረዱ፣ አፈኑት፣ ብሩን ይዘው ልክ ሊሰወሩ ሲሉ ተያዙ ማለት ነው። በቁጥጥር ስር ዋሉ። ፖሊስ ደረሰ ወዲያውኑ። ህዝብ ላይ ሲሮጡ ያየ ሰው ነበረ፣ ሲጫጫ ወደዛ ወደዚ በዛም በመሳሪያ ተመቱ፣ ወንድሞቻችን ማለት ነው። ሊያመልጡ አልቻሉም። በካሜራም ሲከታተሏቸው ነበረ። ተይዘዋል፣ በመሳሪያ ተመትተዋል ማለት ነው። እግራቸውን በጣም ያሳዝናል። አረቡም ከመኪና ወርዶ ታግሎም ነበረ። ያው እነሱ ተይዘዋል፣ እግዚአብሔር ይመስገን። ግን በጣም ነው የሚያሳዝነው፣ በጣም ነው የሚያሳፍረው። ምክንያቱም ሀበሾች በጥሩ ነገር ብንጠራ ምን አለ። በተለይ በሳውዲ አረቢያ ላይ አላቅም መጠጥ እኛ ነን ሴት አመላላሾች እኛ ሀበሾች ነን። እርስ በርስ የምንጋደል እኛ ነን። ሴቷም አንዳንድ ሴቶችም እንደዚህ ወንድ እያመጡ ቤት እያስገቡ ቅድማውን የሰራውላችሁ ባሏን እንግዲህ ወንድሜ ነው ብላ ቤት አስቀጥራ ስታበቃ ነው በካሜራ የተያዘችው አብራ ስትተኛ። እና እንዲህ አይነት ነገሮች ሁሉ የሚፈጸመው ምንድን ነው? እኛ ሀበሾች በጣም እንዳፈራለን፣ በጣም ኃይለኞች ነን። ከእንደዚህ ነገር ብንቆጠም ምናለ። ሀገራችን ራሱ እያስጠፋን ያለ ነው። ብዙዎች እያሉ ሀበሻ እዚህ ሳውዲ ውስጥ እንዳይገባ የሚባል ነገር ነው እየተባለ ያለው። ሀበሻ እንደ ቆሻሻ እየተጠላን ያለ ነው እኛ ሌቦች እኛ፣ ነብሰበላ እኛ፣ ሁሉ ነገር በመጥፎ ስማችን እየጠፋ ነው ያለው። ና እኛ ሀበሾች እንደዚህ አይደለንም። በጣም ጨዋዎች፣ በጣም ስነ ምግባር ያለንን። ግን ምን እንደሆን አላውቅም። በተለይ ሳውዲ ላይ ያሉ ሀበሾች ሁላችሁም አይደለም፣ የምትሰሩትን ስራ እባካችሁ ወንድሞቼ፣ ሌብነት ምንም አይሰራም። ከአረብ ቀምተ ምትሮጥ አገሩ አዲስ አበባ አይደለም እኮ ያለህበትም ማወቅ አለብህ። እህቴ አንቺም ወንድ ይዘሽ መጥተሽ ቤት ኢትዮጵያ አይደለም ያለሽው። ወንድምሽ ከሆነ ወንድምሽ፣ ባልሽ ከሆነ ባሌ ነው። ምን ችግር አለ? እውነቱን መናገር ይሻልሻል እንጂ እንደዚህ እየተልከሰከሽ በካሜራ ተይዘሽ መዋረድ ና እስር ቤት ከመወርወር፣ አንቺም ባልሽም ለምን እውነቱን ተናግረሽ በእውነት ለምን አትኖሪም? እና እኛ ሀበሾች ሌብነትና ውሸትን እንደ ልማድ እያደረግን ነው ያለው ከእንደዚህ አይነት ነገር የእውነት ነው ምላችሁ፣ በጣም ምንዋሽ ሀበሾች ሌብነት እንደዚህም ያለብንም እኛ ሀበሾች ወንዶቹ በተለይ ለምንድን ነው የምትሰርቁት? አረቄ ለምንድን ነው የምትሰሩት? ይሄ ሰው ብር አውጣ ያውጣ ሰርቶ ነው። እናንተም ሰርታችሁ ተቀጥራችሁ አትኖሩም እንዴ? እንዴ ንብር ዘርፋችሁ የምትኖሩት። እንግዲህ በጥይት ተመተዋሉ እነዚህ ወንድሞቻችን። አስቡት፣ ተይዘዋል በጥይት ተመተዋል። እንግዲህ ይትረፉ አይትረፉ አይታወቅም? አንደኛ አረቡ መደብደብ ምን አስፈለገ? ደበደቡት። ስልኩንም ብሩንም ነው ይዘው የሮጡ። ግን መያዛቸውስ አስቡ እስከ ያዙት ብር እስከ ስልኩ እጅ ከፍንጅ ፈጣሪ አዋረዳቸው። ሰውየው ግን የዋ ስለሆነ ቁሞ ግቡ ብሎ ነው መኪና ውስጥ አስገብቶ ያወራቸው። ስራ እንፈልጋለን ባባ ስራ የለንም ምናምን ሲሉን፣ ታል ታል አለው፣ ና ና ና ብሎ አስገባው። እኔ ጋ ትሰራለህ ምናምን ብሎ ይሄን እያዋራው እያለ ነው፣ አንዱ ከፊት ለፊት ገባ፣ አንዱ ከኋላ መኪና ገባ። ሰውየው በይዋህ በምስኪንነት ያው አገሬ ነው ምንም አረጉኝም እነዚህ ምስኪን ሰራተኞች ናቸው ብሎ ብር ራሱ ሊሰጣቸው ይችል ነበር እኮ። እነሱ ግን ቾኮሎ፣ አንዱ ከፊት ለፊት አፈነው፣ እነዛ ከኋላ አንዱ ከኋላ ለሁለት ፍን አድርገው፣ እዛ ቅጥቅጥ አድርገው፣ ብሩን ስልኩን ለጥ አድርገው ሩጫ። ወዲያው ሰው ተጫዋጫ፣ ፖሊስ ደረሰ፣ በመሳሪያ ተመቱ። ይሄ ነው ሄ፣ ውርዴት አይደለም? ቅሌት አይደለም? እውነት እንደዚህ ሆኖ በሽተኛ ሆኖ በመሳሪያ መመታት ለገንዘብ ለጠፊ ነገር ለማትረባ ዱኒያ ምንድነው የሚያደርግላችሁ? ሰርታችሁ አትኖሩም? በሰላም ወዳገራችሁ አትገቡም? እናንተ አሁን ለቤተሰብ እዳ ለእናት ጦስ እንደዚህ የምታደርጉ ሰዎች አንተ እዚህ ሰርቀህ በተመታኸው፣ ና ሰርቀህ በተደበደብከው፣ እስር ቤት በተወረወርከው፣ መስኪኗ እናትህዛ ታለቅሳለች ልጄ አረብ ሀገር ተመታብኝ እንዲሆነብኝ፣ እነሱ መጥፎ እንደሆኑ እነሱ ምን እንደሆኑ ጉዷን አላየችም። የአንተን ሌብነት ስንት አሉ ጨዋ በረሃ ላይ የሚሰሩ አሰራም እንዴ፣ በዚህ በፀሀይ በዚህ በጠራራ ስንት አሉ ሰርተው በጉልበታቸው የሚኖሩ አሁን እኮ ሴቶቹም ደና የሚሰሩትን ሴቶች እያሰደባችሁን፣ ደና የሚሰሩትን ወንዶች እያሰደባችሁን በድፍን ሀበሻ በድፍን ኢትዮጵያ ነው የምታሰድቡን። ስንት እንጀራ ፈላጊ ስንት ምስኪን ቤተሰብ አስተዳዳሪ ስንት በሀቅ የሚሰራ እያለ በሁለትና በሶስት ሌቦችና ቆሻሾች ወንዶችም ሴቶችም በእናንተ ምክንያት ድፍን ሀበሻና ድፍን ኢትዮጵያን ታሰድባላችሁ። እንደ አገርም ተዋርደናል፣ እንደ ኢትዮጵያም ተዋርደናል። የእውነቴን ነው ምለው እንደ አገር ነው የተዋረድ ነው ወንድ ጋር ተንጠልጥለሽ ብትሄጂ የሀበሻ ሴት ናት ምትያዘው የኛ የእኛ ነገር ሲጀመር ይህ ገና የእውነት ነው የምለው። ሚዲያው ራሱ የእኛን ብቻ የሚዘግብ ነው የሚመስለኝ። ኢትዮጵያን የተቆጣጠራት ነው የሚመስለኝ ሚዲያው ራሱ ሶሻል ሚዲያ። የምናየው ራሳችን የምንለቀው ራሳችን የምናመጣው። አረቦች ከለቀቁት ሀበሻ እየቆረጠ ሀበሻ እንዲያደረገ እያለ ይለቃል። እንደዛ አስቡት። እና በጥሩ ነገር ስማችንን ብታስጠሩ ምን አለ? ሀበሾች፣ ጀግኖች፣ ጎበዞች፣ ታማኞች ብንባል እንደ ድሮ ስማችን። ድሮ እኮ ሀበሻ በጣም ነው የሚወደደው፣ በየአረብ ሀገሩ ይከበራል እኮ ሀበሻ። አሁን እኮ በቃ ክብራችንን ራሱ አሳጣችሁን። የእውነት በጣም በታማኝነት በጣም በጨዋነት የምንጠራኛ ነበር ከዚህ በፊት ጨዋ ናቸው፣ ስልክ ያበዛሉ እንጂ ሀበሻ ሴት ጨዋ። ለትዳር እንኳን ሌላ አረቦች እንኳን የሚፈልጉት ኢትዮጵያዊ ሴት ነው እና ግባ ብለው የሚፈልጉ ሌላን እንኳን አያገቡም። በጣም ነው የሚወዱን። በጣም ሀበሻ ማለት በጣም ክብር ያለው ሰው ነው። አሁን ግን አቀለላችሁን፣ አዋረዳችሁን። እንደውም ሀበሻ እንዳትቀጥሩ ሀበሻ መጥፎ ነው፣ ሀበሻ ሹፌር እንዳትቀጥሩ ሀበሻ ሰራተኛ እንዳትቀጥሩ እየተባለ ነው። ጭራሽ በመንግስት አንድ ላይ ወጥተን በመንግስት እናስቆማለን። በቀደም ጻ ልጅ በገደለችው ልጅ ሰምታችኋል ማለት ነው። እየወጡ አረቦች እየተናገሩ ሀበሻ ሞት ነው የሚያመጣባችሁ፣ ሀበሻ እንዳትቀጥሩ። የሀበሻ ሰራተኛ ያላችሁ ተጠንቀቁ። ልጆቻችሁን አምናችሁ አትስጡ። እነሱ ነብሰ በላ ናቸው። እንግዲህ እኔ በለቀኩት ቪዲዮ ራሱ ኮሜንት ላይ ምንድነው የተጻፈልኝ? አንድ እህታችን ማለት ነው እስኪ ግቡና እናንተም አንብቡት ኮሜንቱ ላይ እንዴ እኔኮ መዳሜ የኢትዮጵያ ውስጥ የት አካባቢ ነው ሰው የሚገሉት ብላ ጠይቀችኝ። አረ ሁላችንም እንደዚህ ብሎ ነገር የለም ጥሩ እንዳለ መጥፎ አለ በየሁሉም ሀገር፣ እንጂ ሰውን የሚገል ቦታም የለም፣ ሰፈርም የለም ኢትዮጵያ ውስጥ ብዬ አልኳት እና በጣም ደነገጥኩኝ። ከዛ አሁን ወደ ሶሻል ሚዲያ ስገባ አንቺ የለጠፍሽውን አየው እና ብለው ብዙ ልጆች ማዳሜ ጠየቀችኝ ጠየቀችኝ፣ የት አካባቢ ነው ሀበሻ ሰውን የሚገለው እያሉ ነው። አሰባችሁት እኛ እንደ ነፍሰ በላ የሆነ ክልል እንዳለን ነገር እያደረጉ ነው ያሉት። ለምን ንታገስ የአረብ ልጅ አንምታ አንግደል። በቃ ካልሆነ ጥለን እንውጣ። ምንድነው የሚቀረው? መስራት ይቀርብናል እንጂ እንዲህ በሰላም አገርሽንም ቤተሰብሽንም ራስሽንም አስከበርሽ። በንጽህና ውጪ፣ አለምንም ሌብነት፣ አለምንም ማጽያት፣ አለምንም ነፍስ ማጥፋት፣ አለምንም መጉዳት። የትናንትናዋስ የትናንትናዋ ደግሞ እናት መዳሟን ጋር ተደባደቡ፣ ስደበድባት መዳሟ በሽተኛ ናት፣ ወደቀች፣ ህይወቷ አለፈ። አያችሁ፣ ሰበብ ይሆኑብናል እነሱ። አቅም የላቸውም። አረቦች ማለት የፈረንጅ ዶሮ በሽታ ሲገባ ቶሎ እነሱ ይሞታሉ። ያበሻዎቹ ቶሎ አይሞቱ ማለት እንደዛ ናቸው። የእውነቴ ነው። ሀጽያት ነው የሚያስገቧችሁ። በድንገት ነው እጃችሁ ላይ የሚጠፉት። እና እንደዚህ አይነት ውሳኔ ያትወስኑ ወንዶች፣ አትስረቁ፣ በጉልበትም አትመኩ። ካልሆንላችሁ ወንዶችም ስራችሁን ጥላችሁ በቃ ግቦ ወደ ሀገር ወይ ስራ ቀይሩ። እንደዚህ አይነት ጦስ ውስጥ አትግቡ ስምም አታስጠፉ እንደ ሀገርም አታስጠፉን እንደ ኢትዮጵያ እንደ ሀበሻ እኛውን እኮ ተሳቀቀን የእውነት የእኛ ስም ቆሸሻ ቆሸሻችሁን እንዴ እኛ እኮ እንዲህ አይደለንም ምንድን ነው ምን እየነካን ነው ሴቱ እንደዚህ አፍንጫው ላይ ይወጣል መዳም ይደበድባል ህፃን ይደበድባል ወንዱ እንደዚህ ሲፈልግ ብር ሲያወጡ ከባንክ ካልሰረኩ ይላል እየተከታተለ ሲፈልግ በስራ ቦታ ይደባደባል፣ ሲፈልግ በመጠጥ ይያዛል፣ ሲፈልግ ደግሞ ሴት እየጠራ በረሃ በጫካ ላይ ግመልና በግ እየጠበቀ ሴት እየጠራ እዛ እሷ አምስቱምት ይያዛሉ ይዋረዳሉ። ይሄ ምንድን ሀበሻ ሀበሻ ሀበሻ እንዴ ጉድ! በፊት እኮ ሀበሽ ሲባል እኮ እንደጉድ የምንወደደው አሁን እኮ እንደ ቆሻሻ ነው። እናፍጠው ይጣሉን የምር እረ፣ ያሳፍራል እንደ ሀገር እባካችሁ፣ እባካችሁ የምር እንለምናችሁ። ማርያምን፣ አፈርኩኝ እኔ በጣም ነው ያፈርኩት። ያሳፍረኛል እንዲህ አይነት የእኛ ዜጋ ሁነን በወንድም ሆነ በሴቶች እንዲህ አይነት ቆሻሻ። እነሱ ደግሞ ያካብዳሉ። እናንተም ደግሞ ሀበሻ ሁናችሁ የሀበሻ ስም ሲነሳ አንድ ላይ በድፍን ነው እነሱ የሚያቆሽሹንና፣ እናስከብር ሀገራችንም ራሳችንም እላለሁ ከእንደዚህ አይነት ነገር ተጠንቀቁ ባካችሁ። የነዚህ ወንድሞቻችን እንግዲህ ተመልከቱ ጉዳቸውን፣ ገንዘብ ሊሰርቁ በጥይት ተመቱ። ያሳዝናል፣ ይሄም ውርደትም ነው። እንግዲህ ስራ ያውጣችሁ። ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አድርጉ፣ ብዙዎች ይማሩበት። ድንገት እንደ ኢትዮጵያ መስሏቸው ሰርቀን እንሮጣለን ሲሉ ጉዳቸው እንዳይፈላ።